ሰላም ሰላም ቤተሰብ የዛሬው ደግሞ ይቅርታ በመጠየቅ ነው የምንጀምረው። ይህንን ቪዲዮ ቀድመን መስራት ነበረብን። ያው እንግዲህ ችግር የለውም፣ አሁንም ይጠቅማችኋል ብለን ነው ለጀማሪዎች ስለሆነ። ብዙዎቻችን ቪዲዮዎቻችን የምንሰራቸው አሁን ኤ ቢ ሲ ዲ ብደሚክና መረኩ መጽና ለና እዚህ መስራት አስገደደናል ዋነኛ ምክንያት

ስትል ነው የእንግሊዝኛ ሀውስ ስናስተምር፣ ላይገባችሁ ይችላል። መጀመሪያ የቢሲዲ መሰረት አለበት ብለን ስላሰብን ይህን ቪዲዮ ለማዘጋጀት ያሰብነው ዳይ ወደ ትምህርቱ። አዲስ ቤተሰብ ካላችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ ሼር እያደረጋችሁ ቪዲዮውን ሌሎች እንዲደርስ በማድረግ ስለምታበረታቱ እናመሰግናለን።

መልካም ወደ ትምህርት እንቀጥል። ይሄ ቀይ የተጻፈው ካፒታል ነው። ከዛ ይሄን ሁለተኛው ደግሞ በስሞል ይጻፋል። ከዛ በኋላ በአማርኛ ወይም ትግርኛ አሁን በሶስቱ ቋንቋ ነው ማስተምራችሁ። ሁለተኛ ቪዲዮ መስራት ከምንሰራ ይሄን ሁለቱም በአማርኛም በትግርኛም በእንግሊዝኛም

እናወራለን ማለት ነው። በአማርኛ እና በትግርኛ እንዴት እንደሚነበብ ነው። የእንግሊዝኛው ደግሞ የእንግሊዝኛው ነው የሚሆነው ማለት ነው። ኤ የካፒታል ስትጻፍ የጎጆ ትመስላለች ማለት ነው። ኤ እዛችን በስሞል ኤች ትመስላለች ሲነበብ ኤ ይሆናል ማለት ነው። ቢ

ቢ ያ እች ደግሞ መ ስትቆም ማለት ነው። ኦልሞስት ወደ መ የተጠጋች እንጂ ኤግዛክት መ አይደለችም። ስትቆም ቢ ትባላለች። ቢ እቺ ኤ የተኛው የምትመስለዋ ደግሞ እቺ ቢ በስሞል ማለት ነው። ቢ ተብሎ ይነበባል ማለት ነው።

ይህ ጉጁ ትመስላለች መስላለች ከዛች የተቆለመመች ልጇት ቁልምምም ያለች ነች። ይችኛዋ እዛ ኤ ተብላ ትነበባለች። ቢ ቢ ቢ በስሞል ሲነበብ ቢ ተብሎ ይነበባል ማለት ነው ሲ

ዲ ዲዲ ተብሎ ይነበባል። ኤ ኦል፣ ቢ ኦል፣ ሲ ካፕ፣ ዲ ዶግ፣ ያላችሁ ወርድ እየመሰረታችሁ ፕራክቲስ አድርጉት። ለመልመድ ደግሞ እየጻፋችሁ ብታዩት የቪዲዮ በጣም አሪፍ ይሆናል።

አዛ ይህንን፣ እነዚህ ነገሮችን በደንብ ከያዛችሁ ሀሁ መገጣጠምን ነው። ባወልና ኮንስናንት ቀጥለን በደንብ እናያለን። አናባቢና ተነባቢ ብለን ማለት ነው። ከዛ እነዚህ ተነባቢዎች አናባቢዎች ስንጨምርላቸው ሀሁ እሱ ነው የሚሆነው ማለት ነው። ሶስት አንድ ያላት ዛችን

ሮ የመሰለች ግን፣ ሮ ሳይሆን ግን ወደ ሮ የተጠጋች በስሞል ኢ ማለት ነው። ይሄ ኢ እንላለን፣ ኢ ተብሎ ይነበባል። እንቀጥል። ቤተሰብ ኤፍ ኤፍ ኤፍ

ሀሁ የምታውቁ ከሆነ እንደዛ እያመሳሰላችሁ የማይመሳሰሉትን ደግሞ እስካን በማድረግ በመያዝ በደንብ በርታ በሉ። ኤፍ ፋን፣ ፌል ሚል ወርዶችን አሉ። ያሉ ጂ ጉድ፣ ጎድ ኤች ሆል ሚል ወርዶችን ሆል አኒ ኤክስትራ

አይ አይ አይ አይ ችን ጨረት ሆና ላይ ዋ ድወት ነች። ቀጣይ እናያታለን። እች አይ በስተት ኤረር ታይፒንግ ኤረር ነች። እኩል አይደሉም። ካፒታል እና ስሙ ለያል በደንብ እናያለን። ቀጣይ ቫወል ብለን ቫወል እና ኮንሶናንት ብለን ከፋፍለን እያየናቸው እንሄዳለን ማለት ነው። አይ ጨረት ጨረት የሌለት ሆና እዚያ ላይ

ዶት ትሆንና ና እዛ አይ ሰሟል ትሆናለች፣ ማለት ነው ጄ ልክ እንደዚህ ማለት ነው። አይ እንደዚህ ወደ ኋላ ጭራ ጭራ ይበለ ጅራት የሌላት ሆና እንደዚህ ዶትዋ እንደዚህ ደግሞ ትሆኖ ማለት ነው ጄ ጄ። ላይዋ ነጥብ የላትም፣ ላይዋ ነጥብ አላት። ጄ ተብሎ ይነበባል ጄ

ኤል እግሯን ይነሳል ማለት ነው። ኤል ኤል። ትምህርታችን እንደቀጠለ ነው። ቤተሰብ ላይክ ሼር ኮሜንት እያደረጋችሁ ሐሳብ አስተያየታችሁን መግለጽ ትችላላችሁ። እንቃጠል ኤም ኤም ደግሞ ጠ ብላችሁ ወደ ጠ ትመሳሰለ

ዩ ደግሞ ሀ ትመስላለች ማለት ነው። ሀ ዩ ዩ ዩ ነገር አላት። ዩ ቪ ቪ ደግሞ እዚህ ታች ጠባብ ስትሆን ከዩ ተመሳሳይ

ጠባብ ስትሆን ቪ ቪ በስሞል እና በካፒታል ተመሳሳይ ነው ማለት ነው። ዳብሊው፣ ኤም ወደ ላይ ስትሆን ቅድም ዘቅዝቃ ነበር፣ አሁን ወደ ላይ ስትሆን ኤም ደብሊው ደብሊው ትሆናለች ማለት ነው።

ዜድ ዜድ ዜድ ሁለት ቁጥር ትመስላለች፣ ግን ሁለት ቁጥር ብዙም ትመሳሰላለች፣ ወደዛ ትጠቃለች። ዜድ ዜድ ዜድ ዜድ ዜድ ደግሞ ካፒታልና ስሞሉ ተመሳሳይ ነው ማለት ነው። ብዙም አንዳንድ ጽሑፎች የማጓኗ።

ይደረግበታል ብዙ፣ በእጅ ስንጽፍ ከጎና እናደርግበታለን ስሟን ለመለየት ማለት ነው። እዚህ ላይ እስቲ ጋ ጎኗ ስናደርግበት ስሟ ትሆናለች ማለት ነው። ክቡራ ደንበኞቻችን እየቀጠለ ነው ትምህርታችን። ላይክ ሰብስክራይብ፣ ሼር፣ ሀሳብ አስተያየት ካላችሁ ደግሞ ኮሜንት እያደረጋችሁ እንቀጥል ቮል

አናባቢ ናቸው። ተነባቢ አይደሉም። አናባቢ ማለት ነው እንጂ ኤ ኢ አይ ኦ ዩ አናባቢ ናቸው። በእንግሊዝኛ ቫውል ይባላሉ ማለት ነው። ቫውል። እየተግባባን ነው ቤተሰብ፣ እያያችሁ በደንብ በስነስርዓት ተከታተሉት።

ደጋግማችሁ ዩት። ባውል የሚባሉት ኤ ኢ አይ ኦ ዩ አናባቢ ማለት ነው። አሁን ሀሁ ስናስተምር መለስ ብላችሁ ዩት እና ይቀልላችኋል። ይሄን ካያችሁ በኋላ ሀሁ ስናስተምር ስን ጨምራቸው የነበረ ኤ ኢ አይ ኦ ዩ ባዶ ብቻቸውን ሲሆኑ ማለት ነው። እና በሰሙል ደግሞ እነዚህ ይሆናሉ ማለት ነው። ቅድም ስላየ ነው በደንብ

ይገባቸዋል ብዬ ነው። መጣል አምስት ናቸው። እነዚህ ኤኢአይኦ ዩ ማለት ቫወሎች ናቸው ወይ አናባቢ ወጭ ማለት ነው። አምስት ቫወሎች አሉን። ኮንሰናንት ተነባቢዎች ማለት ነው። ተነባቢዎች ደግሞ ማን ማን ናቸው? ቢ ሲ ዲ

ኤፍ ኤፍ ጂ ኤች አይ አልፈናታል፣ ተነበቢ ስለዚህ እስ ም እንለፉ። ቢ ብለን ጀምረናል ኤ በወል ስለሆነ ማለት ነው። ሲ ዲ ማለት ነው

ኤስ ቲ ዩ አልፈን ቪ ዳብሊው ኤክስ ዋይ ዜድ እስከ ዜድ እነዚህ በጠቃላይ ስንት ናቸው? ቶታል ሀያ ስድስት የእንግሊሽ አልፋቤት አሉን። ሀያ አንድ ኮንሰናንት ሲሆኑ አምስት ደግሞ

ቫውለች ናቸው ማለት ነው። ቫውለች ናቸው እና እነዚህ እነዚህን በደንብ ይዛችኋቸዋል ብለን ተስፋ እናደርጋለን። ቸኩያቸው ከሆነ ቪዲዮ ፓውዝ እያደረጋችሁ እዩት። መልካም የትምህርት ጊዜ ይሁንላችሁ። አዲስ ቤተሰብ ካላችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ።

ነባር ቤተሰቦቻችን ደግሞ ቪዲዮችን ለብዙዎች እንዲደረስ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየት ካላችሁ ማስተካከል ያለበትን ነገር ኮመንት ሴክሽን ላይ ጻፉልን፣ እናነባዋለን ኮመንታችሁን። ሀሳባችሁ፣ አስተያየታችሁ ማስተካከልን እንመጣለን። መልካም የትምህርት ጊዜ ይሁንላችሁ። ቻው። እነዚህ ጋር አንድ ስትን ጠላርላችሁና

የሆነ ልጅ አንደኛ ክፍል ተማሪ ነበር፣ ሁለተኛ ክፍል ተማሪ ነበር እና ልጁ የሆነ አንድ መኪና የደረቅ መኪና በዛ ሲያልፍ የሆነ እንስሳ ይገጭና ከዛ ልጁ አይቶት ነበረ። ልጁ ምን አይነት መኪና ነው የገጮ ምናምን ብለው ሲጠይቁት

አስራ አምስት ዩ ሁለት ዩ አለ ይባላል። እና ይህን መሞከሩ አሪፍ ነው። ስለዚህ ይህን ሲነበብ ምን አርግ ተረዱት። እነሱ ሰዎች አይ ሱዙ በዛን ሰዓት የገባ አይሱዚ ተይዞ የሚገባውን ቅጣት እንዲያገኝ ተደርጓል ይባላል እና

ማንበቡ ከትንሽ ጀምረን ትልቅ መድረስ የምንችለው ቤዚክ ነገሩ ነው። ይህን ቪዲዮ ቀድመን መስራት ነበረብን፣ ይቅርታ እያልን ይህን በደንብ እይቱ እና ከዛ ባለፈው የሰራናቸው ቪዲዮዎችን መለስ ብላችሁ እያቸው። አሁን በቀላሉ አንድ እንድትረዱት ያግዛችኋል ብለን ተስፋ እናደርጋለን። መልካም ጊዜ፣ መልካም የትምህርት ጊዜ ሆንላችሁ ቸው በሌላ ቪዲዮ እስክንገናኝ